እኔ ያላንቺ መቼ ያምርብኛል፣ ለክፉም ለደጉም ተያብረን ይሻላል በሚለው ዜማ እንግዲህ ኢሳም እያዜመ ይገኛል ማለት ነው። አየኋቸው፣ ሁሉንም ለየኋቸው፣ እኔ ያላንቺ አያምርብኝም ኢኩሩዬ እያለ ነው እንግዲህ ኢሳም። ኢክራም ኢሳም ከዳኝ በሴቶች ትላለች ኢክራም ኢሳም ደግሞ ይህንን ዜማ እያዘመልን ይገኛል። በኢሳምና እና በኢክራም ዙሪያ አዲስ ነገር የምትጠብቁ እንግዲህ አንዳንድ ነገር አላችኋለሁኝ። እናንተ ላይክ እያደረጋችሁ ጠብቁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ? ከኒጋለሁ፣ አልሐምዱሊላ። እንዲሁም ክርስቲያን ወገኖች የሰላም ጤና ይስጥል ብያለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ እንግዲህ ለድራማውም ሆነ ለቁም ነገሩም ሆነ እንግዲህ ኮሜንቱ ሸብረቅረቅ እያደረጋችሁት አብረን እንዘልቃለን ማለት ነው። አንድ ነገር የምለምናችሁ ሀባይቦቼ እኔ በመዳም ቤት ኮኜ ምንም ዩቱብ መስራት አልቻልኩም። በጣም አስቸግሮኛል። ና በሳምንት እንደዚሁ ብቅ ስል እናንተ ላይክ እያደረጋችሁ አበረታቱ። ፕሊስ ፕሊስ፣ የምታወል ቢያንስ እንኳን ማለት ነው ላይክ አድርጉልኝ። ስለምናችሁ፣ ሰወዳችሁ እኔ የመዳም አቅመም ማለት ነው ሰወዳችሁ ላይክ አድርጉልኝ ማለት ነው። የሚያውልኝ ሰው ብዙ ነው። ላይክ የለም። ላይክ ብታደርጉልኝ ግን ሁሉም ጋር ይደርስ ነበረ ይታይልኝ ነበር ማለት ነው። በዚህ እንኳን ተባበሩኝ። ሰብስክራይብ አታደርጉ ማለት ነው። የምታውልኝ ሰብስክራይብ አድርጋችሁ፣ ላይክ አድርጋችሁ፣ ኮሜንት አድርጋችሁ ለምታበረታቱ ከልብ ከልብ አመሰግናለሁኝ። ክበሩልኝ ማለት ነው። ደግሞ በሰፊው ተመቻችቶልኝ፣ ጧት ማታ ከእናንተ ጋር የመሆንበት ጊዜ በቅርቡ ይሆናል ብዬ አስባለሁኝ። እንሻላ ከላህ ተስፋ አንቆርጥ ማለት ነው። ዛሬ እንግዲህ በኤክራምና በኢሳም ዙሪያ እንግዲህ እኔ ቤት ያው ታውቋቸዋላችሁ ኢሳምና ኤክራምን እንዴት አድርጌ እንደምገልጻቸው እናንተ እንዴት አድርጋችሁ እንደምትገልጿቸው ግልጽ ነው፣ እኔ ቤት ማለት ነው። ነገር ግን ባለፈው ላይ እንግዲህ ኢክራም ኢሳም ከርቶኛል፣ በዩቱብ አታገኙኝም። እንግዲህ ወደ እሱም በራሱ ነው፣ እኔም በራሴ ነው። እኔ እኔና ኢሳም በዚህ ሁኔታ እንለያያለን ብዬ አስቤም አላቅም ነበረ። ነገር ግን እሱ ከርቶኛል በዩቲዩብ እንዳትጠብቁኝ አታ ሰርፕራይዟን ራሱ መኪናውን ራሱ እንደዛ ያለቀሰችለትን ያው የምትከታተሏቸው ታውቋቸዋላችሁ? እንዴት እንዳለቀሰኝ የሳም እንዴት አድርጎ እንደለወጣት መኪናውን በገዛበት ለዚህ ደረጃ እንዴት አብቅቷ እንዳበቃት ስታለቀስ እንግዲህ ሁላችሁም አይታችኋል በጓደኞቹ ፊት ማለት ነው ነገር ግን ለዚህ ያበቃቸው ምንድን ነው ካላችሁኝ እንዴት እንደሆነ አላቅም። ድራማም ሊሆን ይችላል። ምክንያቱም የውጭ ባል እየተባለ ድራማ ሲደረግብን ስለተከረመ ማለት ነው። የውጭ ባል አግብታ ልትሄድ ነው፣ እሱ ምን እያለው እንዴት የውጭ ባል ያገባሻል? በሚል እንግዲህ ያውላ ድራማ ተካሂዶብናል። ምክንያቱም ድራማ ነው ያልኩበት ምክንያት ምን እኔ የውጭ ባል ምንም ነገር የለኝም ብላ እሷ ራሷ ያን ለት እንግዲህ መኪናውን በራሴ ብር ነው የገዛሁት ያለችለት እንግዲህ ተናዳም ይሆን አላውቅም። ሁሉንም ነው ያወጣችሁ፣ እንግዲህ ውስጣቸው ያለውን ነገር በሙሉ አወጣችሁ ማለት ነው። መኪና ገዝቶ ልሽ ሰርፕራይዝ አድርጎሽ እንዴት ታሞ ተጎኑ ሳትሆኝ ተብሎ ጥያቄ ቀርቦላት ነው እንግዲህ፣ መኪናው በራሴ ብር ነው የተገዘው እሱ እውቀቱ ስላለው ከኔ ስለሚሻል ብሩን ሰጥቸው ነው የገዛልኝ። የምሰራው ስራ ታዳያ ለመኪና እንኳን ላይ ሆኔ ነው ወይ ብላ ወዲያው ደግሞ እና እንግዲህ የውጭ ባልሽን አግቢ ስሏት የውጭም ያገር ቤት የሚባል ነገር የለም እኔ ጋር ብላ እንግዲህ ያን እለት በንዴት አወጥተዋለች ማለት ነው። ኢሳምም እንግዲህ በመኪናው ዙሪያ መልስ ሰጥቷል። እኔ በጣም ስለወዳት በጣም አብራኝ እዚ ደረጃ የደረሰች ልጅ ስለሆነች ለብዙ ነገር የበቃ ልጆች ስለሆንን ከራሴ ነው አውጥቼ የገዘሁላት ነው። በራሴ ነው አጠራቅሚ እንደውም መኪኔን የኔ መኪና የገዘሁ ጊዜ የእሷን ብር ሞልቼ ነበር የገዘሁት፣ እና ከዛ በኋላ ባጠራቅምኩት ነው ለእሷ የገዘሁላት ይገባታል በሚል መቼም በዚህ ሁኔታ ተናዳ ነው እንጂ በኒ ብር የተገዘው ያለችው ውስጧ ያቅባታል። በራሷ ብር እንዳልተገዛ ህሊናዋ ያውቃል ብሏል። እንግዲህ ይህንን የመኪናውን ሂሳብ እንግዲህ ፈጣሪ ነው የሚያውቀው። እሱም እኔ ነኝ የገዛሁት ይላል፣ እሷም እኔ ነኝ የገዛሁት እያሉ ነው። እንግዲህ የተለያዩበት ምክንያት አናቅም። ድራማም ሊሆን ይችላል፣ ተለያየን የሚሉት ማለት ነው። ነገር ግን ኢሳም ስለ በሽተው ተጠይቆ አሁንም ላይ ላይ ገብቶ እንዴት ነው በሽተው እናሳክም እስካሉት እስከ ማለት ድረስ ደርሰው ነበር፣ ከታች ኮሜንታተሮች እየጻፉለት ማለት ነው። ጓደኞችህስ አንድም ሰው የለኝም ያልከው በምን ሁኔታ ነው ተብሎ ተጠይቆ እንግዲህ እኔ ጓደኛ የለኝም ብሏል። እንግዲህ አስቡት፣ ይሄ በሽታ ከአንድ አመት አምስት ወር በፊት ነው ብለዋል። እንግዲህ ይሄ የእግሩ በሽታ ማለት ነው። ከዛ ወዲህ ናቸው እነኞቹ ጓደኞች፣ ከዛ ወዲህ የመጡ ናቸው ማለት ነው እንደሱ አባባል ማለት ነው። ምን አለ እኔ በዛ ሰዓት፣ ጓደኛ የለኝም ጓደኛ ከጓደኛዬም ያየኝ ኢሳቅ ነው። ኢሳቅ ጓደኛዬ ነው የመጣው በዛ ሰዓት ብሏል ማለት ነው። እሷ ደግሞ እኔ እንደ ሌሎቹ ቴክታከሮች ወይም እንደ ሌሎቹ ዩቱበሮች ሙቅ እየሰራሁ ዛሬ ኢሳም ታሟል፣ ለኢሳም ይህን ይጅልህን ነው ቁርስ ሰርቼ ምሳ ሰርቼ እምል ሴት አይደለሁም፣ ግን በሚገባ አስታመሚዋለሁ። እናንተ ከኒ በላይ አታውቁትም፣ ከኒ በላይ አትቀርቡትም ብላ መልስ ሰጥታለች። እንግዲህ ይህን እንግዲህ ራሳቸው ያውቁታል ማለት ነው። ምክንያቱም እኛ ፈትፍተን አብኩተን ጋግረነው ምንምን ስንደርስ እነሱ ፕራንክ ነው ብለውን ቁጭ ይላሉ ማለት ነው። እንደው አንዳንዴ ፍንድት ይልባቸዋል። አሁን ያ ጋብቻ ማንም አልጠረጠረም ፕራንክ ኢክራሜ፣ ውጭ ባል እንደመጣላት ኢሳምን እኔ ነኝ የማገባው ብሎ አባቷ አባቷ ራሱ ገብቷል እዛ ቪዲዮ ላይ ካስታወሳችሁ አባቷ ራሱ ያንኩላ እየማሉ እኔ አንድ ከሚዲያ ላይ ትልቅ ነገር የወሰንኩት ምን እንደሆነ ተጠቃላችሁ፣ ሀባይቦቼ ለምንድን ነው ለውሸት የሚምሉት? በቃ ገና ለገና ኦዲየንስ እንዲያምን ተብሎ መሀላን መጨመር ምን ያክል ምን ያክል ከባድ እንደሆነ ተምሬያለሁ። ባትምሉ፣ መሀላን ባታካትቱ ያኔ አሁን ላይ ከዩቱብ ሰፈር አንዲትም ነገር ትምህርት የምንወስዳቸው ነገር የሉም። ሁሉም አብቅቶበታል። በቃ ተነቃተናል። እኛም ነቅተናል፣ እናንተም እየሄዳችሁ ነው፣ ዶላራችሁን እየሰበሰባችሁ ነው። እኛም ነቅተናል። ነገር ግን ለነቃንበት ነገር አትማሉ ባካችሁ። ሁሉም ነገር በፈጣሪ ዘንድ ያስቀጣችኋል። ነገር ግን እንዲያው መሀል ለው እንኳን ቢቀር በመሀል ለው እንኳን ብትማሩ ባይነኝ እንግዲህ ይሳምም እንግዲህ የሴት ማዕሰብ ስቦ እንግዲህ መስፈርቱን ያሟሉ ሴቶች እንግዲህ መጥተዋል ብያችሁ ነበር። ባለፈ ማለሽ ባለፈ እንግዲህ መስፈርቱን ያሟሉ ሴቶች መጥተዋል ብዬ ነበረ። ከዛም ወዲህ ደግሞ አንድ ሴት መጥታ ነበረ። ነገር ግን አሁን ከሁሉም ጋር ቁሟል። እኔ ያለ አንቺ መቼ አምርልብኛል እያለ እንግዲህ እያዜመ ነው። እኔ ያው ሙዚቃውን አልዘፍንላችሁም፣ አላቀውም። ባቀውም አላቀውም ትላላችሁ እንግዲህ። እኔ ያለ አንቺ አይሆንልኝም ዶላሩም ማላንቻ አይመጣም እኩርዬ ኮንተንቱም ማላንቻ አይሄድም ማንኞቹም አልሆኑም እያለ ነው እንግዲህ የመለያየታቸው ምክንያት እሷ ብለብቻዋ እየሰራኝ ነው አታ ለመስቀል ራሱ ለምን ጉራጌ አልሄሽም ተብላ ጉራጌን ዘመድ ምል ጓደኛም የለኝ ብላ አሁን በቅርቡ ግን የጉራጌ ባህል እያከበረች አይተናል ማለት ነው ኢክራም ግን የኢክራምና የኢሳሙ ወዳጆች ማለት ነው ምን ያክል እንደምትወዷቸው አሳዩ ማለት ነው። እኔም በጣም ነው የምወዳቸው። የምንጠብቀው ሁላቸውም ያው ተጋብተው ምናምን እንደዛ ነበር። ያው የኛ ምኞት ሌላ፣ የእነሱ ምኞት ሌላ እየሆነብን አበለሻሹትና መን አስቀሩን እንጂ ማለት ነው። ሀባይቦቼ እና እንግዲህ የምንለላችሁን የመጠሁት የኢክራምና የኢሳም ጉዳይ አዲስ ነገር ያልኳችሁ አዲሱ ነገር መመሰላችሁ፣ ኢክራም ኢክራም እኮ ያመረረ ይመስላል። ኢክራም ግን እንትና ኢሳም ግን የነደመ ይመስለኛል እንደው ሳስበው ሳስበው ይሄን ነገር ሲሰማ እኔ ያለ አንቺ መሻምርብኛል፣ ሲል የነደመ መሰለኝ። እና እንግዲህ የነደመና የነደመ ትላላችሁ ወይንም አልሆነም፣ እኔና አንቺ ተለያይተን አይሆንም። እና እንደምድመው እክሩዬ፣ በቃ ፕራንክ ነው እንበላቸው ብለው አንድ ጋ ይመጣሉ ብዬ አስባለሁኝ። እንደው ሳልመው ማለት ነው ሀባይቦች፣ እንደው ሳልመው ሳቀደው ማለት ነው አንድ ጋር ይመጣሉ። ጠብቁ ጠብቁ ማለት ነው። ዛሬ ግን ያው ጠፍቼ ስለከረምኩ አባባሉ ራሱ ጠፋብኝ። ብዙ ነገር ነበር እዬ የመጣሁት እንትን ማለት ነው ምንድን ነው አይዲያ ስለነሱ ብዙ ነበር እዬ የመጣሁት የሰማሁትም ማለት ነው። ነገር ግን እዚህ ጋር ስመጣ ድብልቅልቅ አለ፣ ጠፋ ማለት ነው። እና ሀባይቦች፣ ላይክ እያደረጋችሁ እንግዲህ ኢሳምና ኤክራምን ጠብቁ በአንድ ማለት ነው። የነደመና የነደመ ተገናኝተው በአንድ እንደሚመጡ ባለሙሉ ተስፋነን። ቪዲዮውን ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ ኮሜንትም ጻፉ። ሰምታችኋ የሙዬ ትእዛዝ ነው። እንግዲህ ሙዬ በአድስ ነገር እንግዲህ ሰሞኑን እንደው እስኪ እንደ ያመቻችላት እያላችሁ ዱአ አድርጉልኝ እንደው ወላሂ ያስመቻችልሽ ሙዬ እያላችሁ ዱአ አድርጉልኝ ሐባይቦቼ እንግዲህ ያው እናንተ ጫፍጫፏን እየሰማችሁ ነው የምትሄዱት። ቪዲዮዋን አስራ አንድ ደቂቃ አስር ደቂቃ እንኳን አታውልኝም። ክፋታችሁ ክፋታችሁ እኮ ነው። አታውልኝ ምን አለ አስር ደቂቃ አሁን ቁጭ ብላችሁ ብትመለከቱልኝ ማለት ነው። በጨርሷት ይቹ ይችኑ ይችኑ እኮ እናንተ ጨርሰ አድርጋችሁ ብትዋቱ ማለት ነው ለኔ በደንብ ነበር መጣፈጣው ማለት ነው። እናንተ ላይ እያላችሁ ጎዳችሁኝ እንጂ ሐበይቦች የዛሬ ትርፍቻ ወረሁባችሁ ማለሽ ይቅርታ፣ ከልብ አመሰግናለሁ። ፈጣሪ ሀገራችንን ሰላም ያደርግልኝ እያልኩኝ እንግዲህ በቀጣይ ባዲስ ነገር መጣለሁ ብዬ ባለሙሉ ተስፋ ነኝ። እስከዛው ድረስ እናንተ ላይክና ሰብስክራይብ እንዳይረሳ እያልኩ በዙ ተሰናበኳችሁ። ባይ ባይ። ወዳችኋለሁ።